ያው ምናልባት በአጋጣሚ ቀድሜያቸው ከመጣ ደውዬ እንዳገኛችሁ ብለው ነበር። እሺ፣ እንዴት ናቸው? እናቴ እንዴት ናት? አባቴስ ለውጥ አለው? አሁን አንቺ በቅርብ አግኝተሻቸዋል ማለት ምንም የምታውቀው ነገር የለም? እንዴ እኔ እኮ እናት በጣም ተጎድታ ስለነበር ወደ ሀገሯ ተመልሳ ከሆነ እንደ ተጽናናችሁ ለመጠየቅ ነበር። አደዋው ላይ እማዬ ምን ሆና ነው የምትጎዳው? እሺ ከምን ስለ መተጽናን ነው? እባክሽ ንገረኝ። አባቴ ሆኖ ነገር አለ? እናት ምንድን ነው የተፈጠረ? ነገር አለ እንዴ? ቤተሰቦቹ ምን ሆነው ነው? አቶ ናታን፣ እኔ እስከ ዛሬ እንዴት ላሰሙት ይችላላችሁ ብዬ አስባለሁ። አባታችሁ እኮ ካረፈ ማለት ያው የተወሰነ ወራትን አስቆጥሯል። ሄሎ፣ ሄሎ፣ አቶ ናታን፣ ደህና ነህ? እየሰማኝ ነው? ምንድን ነው ምን ተፈጥሮ ነው ሄሎ ጤና ይስጥልኝ እኔ ናታን አይደለሁም ይቅርታ ካላስቸገርኩሽ ማልበል አሁን በስልክ ምንድን ነው ያወራችሁ ስለ ናታን ነው ቤተሰቡ ሰናይት እባላለሁ እኔ እስከ ዛሬ አባታቸውን ሞት እንዴት ላይሰሙ ይችላሉ ብዬ አስባለሁ ስለምንድነው የምታወሪው የናታን አባት ሞቷል እያልሽኝ ነው ቆይ እናታቸውስ የት ነው ያሉት? እሷም አልመጣችም። እኔ ከሞቱ በኋላ አላየኋትም። ያዋትም አደዋው ላይ ደህና መሆናቸውን ለመጠየቅ ነበር። ቆይ ልጅቷ የት ሄዳ ነው? አንቺ እንደዚህ ጉድ ጉድ እንትን፣ እናቴ ና ማታ አንቺ ቅልሚ ብላኝ ነው የሄደችው። እሺ፣ ግን ሰራተኛ እንደዚህ ባታቀብጪ ጥሩ ነው። ሄሎ ደህና ነኝ። ምን ፈልገሽ ነው የደወልሽው አአ እንዴ አላታ ሰው ሲደውል ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳዮች ማስገቢ ከሆነ ስልኩን ነው የምዘጋው? እሺ ቆይ እነግርሃለሁ፣ እንዳትዘጋው። የአዲስ ነገር ሲኖር ንገረኝ ብለኸኛል እና ባለፈው ኤፍራታ መግባቷን ታውቃለህ አይደለ? አዎ። እሺ የዛሬውስ ምንድን ነው አህ የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም በጭራሽ በጭራሽ፣ መሞት አይችልም። ገና ብዙ ብዙ ያላወራል ይመስላል። መሞት አትችልም። የናታን አባት አተ ያሳዝናል። አይደለም። አደለም ይባለው አሁ እንግዲህ ያሳዘነ እናታን እየጽናቱን ስተማሪት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ባላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ሐረግ ክፍል ሐረግ ድራማ ማለት ነው ክፍል ሰባ ስምንት ተለቋል እና ያው እንግዲህ እንደ ማንኛውም ጊዜ ፍትፈታችንን እንቀጥላለን ማለት ነው። ነውድሺ ያው ከባለፈው የቀጠለ ማለት ነው። ጽዮን ያው ለየፍራታ ወንድሜን አታቂውም እንደዚህ ያደርግም የፍራታ ደግሞ ያደርገዋል ምናምን ብላ በፍቅር የተጎዳ ልብ ያኔ ልቡ የተሰበረ ሰው ያደርጋል ምናምን፣ እኔም እንደዛ ነበር የምጠብቀው ማለት ነው ህክ እንደ የፍራታ ያው ግን የፊትን ይወጋው ናታን አይደለም ማለት ነው። እና ኤፍራታም እንግዲህ ያው የፌትም ቤት ገብቷል ማለት ነው። የፌት ግን እንዱ ግን የፌት ሀብላ ነው እንዴ? እንዴት እንዴት እንደ ነው የሚያስበው ማለት እንዴት ዙሪያውን አያስብም? ጠላት ብዙ አለው ምናምን ግን ናታን የወጋኝ ብሎ እንደዚህ ማሰቡ በጣም ይገርማል ማለት ነው። እና ያው ኤፍረት ቤት ሲያቃት በቃ ቤት አጣት ማለት ነው። ያው እንግዲህ እሱ ደግሞ እንድትወደው ምን ትወዳለሽ፣ ምን ትጠላለሽ ብሏል ማለት ነው። እንደ ያፊት ያፊት እንዳትበላ ያው ግን ልትበላ ነው። ትንሽ ና የቀረህ ማለት ነው። ኢፉ እንግዲህ ከናታን ውጭ ማንንም አትወድም ማለት ነው። ያው እንግዲህ ብትስቅልህም ምንም ብትልልህም እንግዲህ ለአንተ አንተን መያዣ ነው ማለት ነው እና እኔ ደግሞ ናታን አሳዘነኝ፣ ነው ምስኪን። የናታን አባት ሞተ ያሳዝናል፣ ነው አይደለም የሚባለው። አሁ እንግዲህ ያሳዘናል ናታን እየጽናቱን ስተማሪት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ባላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ሐረግ ሐረግ ድራማ ማለት ነው ክፍል ሰባ ስምንት ተለቋል እና ያው እንግዲህ እንደ ማንኛውም ጊዜ ፍትፈታችንን እንቀጥላለን ማለት ነው እና ውድድሺ ያው ከባለፈው የቀጠለ ማለት ነው ጽዮን ያው ለኤፍራታ ወንድሜን አታቂውም እንደዚህ ያደርግም፣ ኤፍራታ ደግሞ ያደርገዋል ምናምን ብላ በፍቅር የተጎዳ ልብ፣ ያኔ ልቦ የተሰበረ ሰው ያደርጋል ምናምን። እኔም እንደዛ ነበር የምጠብቀው ማለት ነው ህክ እንደ ኤፍራታ። ያው ግን የፌትን የወጋው ናታን አይደለም ማለት ነው። እና ኤፍራታም እንግዲህ ያው የፌትም ቤት ገብቷል ማለት ነው። የፌት ግን እንዱ ግን የፌት ሀብላ ነው እንዴ? እንዴት እንዴት እንደው ነው የሚያስበው ማለት እንዴት? ዙሪያውን አያስብም? ጠላት ብዙ አለው ምናምን። ግን ናታና የወጋኝ ብሎ እንደዚህ ማሰቡ በጣም ይገርማል ማለት ነው። እና ያው ኤፍሬስ ቤት ሲያቃት በቃ ቤት አጣት ማለት ነው። ያው እንግዲህ እሱ ደግሞ እንድትወደው ምን ትወዳለሽ ምን ትጠላለሽ ብሏል ማለት ነው እንዴ። የፊት የፊት እንዳትበላ ያው ግን ልትበላ ነው። ትንሽ ነው የቀረህ ማለት ነው። ኤፉ እንግዲህ ከናታን ውጭ ማንንም አትወድም ማለት ነው። ያው እንግዲህ ብትስቅልህም ምንም ብትልልህም እንግዲህ ለአንተ አንተን መያዣ ነው ማለት ነው። እና እኔ ደግሞ ናታን አሳዘነኝን የኔ ምስኪን።